የተከበራችሁ ተመልካቾቻችን ሰላም ለናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አብራችን ሁኑ። ወደ ቀዳሚው ዜናችን እንሄዳለን። ቤተ ክርስቲያን ከመንግሥት የተረከበቻቸውን ቦታዎች ታሪኳንና ክብሯን በሚገልጥ ሁኔታ ማልማት ይገባል ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት አሳሰቡ። ቅዱስነታቸው ይህን መልእክት ያስተላለፉት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት አዲሱ ሕንፃ ግንባታ የመሰረት ድንጋይ ባስቀመጡበት ወቅት ነው። ለዝርዝሩ ሰላም አንበዬ በአዲስ አበባ ሀገረ ስብከት የኮልፌ ቀራኒ ክፍለ ከተማ ቤተ ክህነት ጽፈት ቤትና ሁለገብ ህንጻ መገንቢያ ቦታ ላይ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰሊቃን ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንዲሁም በርካታ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የተለያዩ የስራ ኃላፊዎች እና ሰራተኞች የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ግንቦት 9 ቀን 2017 ዓ ም ቡራኬ የመሰረት ድንጋይ ተቀመጠ። በመርሃ ግብሩ ላይ በሊቃውንት ወረብ ከቀረበ በኋላ ክፍለ ከተማው ለጽህፈት ቤትና ለተለያዩ የራስ አገዝ የሚሆን ህንፃ በ1648 ካሬ የሚያርፍ ግንባታ እንደሚጀምር የክፍለ ከተማው ስራ አስኪያጅ ሊቀ ትጉሃን ወንድ ወሰን ገልጸዋል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ብፁዕነታቸው ከመጡበት ጊዜ አንስቶ የጣሩት ጥረት፣ የደከሙት ድካም፣ የለፉት ልፋት ውጤት አግኝቶ እኛም ተላልከን ዛሬ 1648 ካሬ የሆነ ከዚህ ወደዚያ ድረስ ከተማ አስተዳደሩ በካቢኔ ውሳኔ አስረክቦ የክፍለ ከተማው መሬት ማኔጅመንት ይህንኑ ካርታ አስረክቦን እንዲሁም አሁን ባሉት ወይዘሮ ኒመተላህ የኮልፌ ቀራንዮ ክፍለ ከተማ ስራ አስፈጻሚ በጎ ፈቃድ ተካሎ የግንባታ ፈቃድ ሊሰጥ በዋዜማው ላይ እንገኛለን። የአዲስ አበባ ሀገረ ስብከት በቀጣይ ጊዜያቶች ከከተማው አስተዳደር የተረከባቸው በተለያዩ ክፍለ ከተማ የሚገኙ ቦታዎች የርክክብና የህንፃ ማስጀመሪያ ስነ ሥርዓት እንደሚያከናውን እንዲሁም የሀገረ ስብከቱ መንበረ ጵጵስና ለመረከብ በዝግጅት ላይ እንደሆነም የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ማእምራን የማነ ዘመንፈስ ቅዱስ ጠቁመዋል። ጥቂት ነገሮችን ብቻ ለማለት ትፈልጋለሁ ቅዱስ አባታችን ጸሎቶ ቡራኪዮ እየረዳን በብፁ አባታችን በአቡነ ሄኖክ መሪነት እና በመውጣት በመውረድ ለስምንቱም ክፍለ ከተሞቻችን የጽፈት ቤትና የራስ አገዝ ልማት መስሪያ ቦታዎች ለማግኘት በሚደረገው ጥረት ቦታዎችን እያገኘን ነው። ዛሬ ደግሞ በ1648 ካሬ ሜትር ላይ የሚያርፍ የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽፈት ቤት መስሪያ ቦታ ይኸውና በቅዱስነቶ ተባርኳል። ብፁዓን አባቶቻችንም በእግራቸው ረግጠው ባርከውታል። ይሄ ሁለተኛው ቦታችን ነው መሰረት ድንጋይ ልምናስቀምጥላቸው። በቀጣይ በቅዱስነቱ የሚባረኩ ሁለት ቦታዎች አሉን። የርክክብ ስራችን ስላልተጠናቀቀ ነው። እነዚህ ያጠናቀናቸዋል። ካርታ አለን፣ ወሰናቸው ታውቋል የመንግስት አካላት ከፍተኛ ትብብር እያደረጉልን የተጠናቀቁ ስለሆነ ነው በብፁዕ ወቅዱስ ነቱ የምናስባርከው። ቀጣዮቹ ሁለት ቦታዎች እንደዚሁ እርክክባቸው እንደተጠናቀቀ በብፁዕ ወቅዱስ አባታችን ይባረኩልናል ብለን ተስፋ እናደርጋለን። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በዕለቱ ባደረጉት ንግግር የኮልፌ ቀራኒዮ ክፍለ ከተማ አንጋፋና ታላቅ ሲሆን፣ በአሁኑ ሰዓት ከመንግስት የተረከበው መሬት በፍጥነት ለልማት እንደሚያውለው በመልእክታቸው ገልጸዋል። በብፁዕ አቡነ ሳሙኤል በእኛው መሬት ላይ ቢሆንም ብፁዕነታቸው ባርቆ አስተዋይነታቸው ትልቅ ሀገረ ስብከት ቢሮ ሰርተውልናል። በ2000 ዓ ም በብፁዕ ወቅዱስ አቡነ ጳውሎስ የተመረቀ ከዛ በኋላ ግን ክፍለ ከተማ ቤተክህነት በየዓመቱ ወደ አምስት ሚሊዮን ብር ክራይ እንከፍላለን። እንደመጣው የታዘብኩት ይሄ ነበረና የመጀመሪያ ስራዬን ያደረኩ ከሚመለከተው የከተማ መስተዳድር ጋር ደብዳቤ ጽፌ ለ11 እንደ መንግስት 11 ክፍለ ከተማ ነው። የእኛ ሰባት ክፍለ ከተማ ቤተ ክህነት ነው። ስምንተኛውን ተጨምረዋል። ስለዚህ ለሰባቱም ክፍለ ከተማ ለ11ዱ ይሰጠን 12ተኛ መንበረ ጵጵስና ያስፈልገዋል ተብሎ ተጠየቀ። ለመንበረ ጵጵስና ወደ 3 ሺህ ካሬሚትር በካቢኔ ተወስኖ እነሆ የአፈፃፀም ጉዳይ ብቻ እንጂ ተረክመናል ማለት ይቻላል። በአጠቃላይ የቅዱስነቶ ጸሎት ረድቶን አዲስ አበባ ሀገረ ስብከት ለመጀመሪያ ከመንግስት መሬት ተረክቦ እነሆ ወደ ስራ ሊገባ እየተንቀሳቀሰ መሆኑን ስገልጽ በታላቅ ኩራት ነው። ይህም የቅዱስነቶ ጸሎት የአባቶች ጸሎት ስለረዳን እግዚአብሔርን እናመሰግነዋለን። በመቀጠልም ብፁዕ አቡነ ሕዝቅኤል የከፋ ሸካ ሀገረ ስብከት ሊቀ ጳጳስ፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ መንግስት ለቅድስት ቤተ ክርስቲያን እያደረገው ያለውን ተግባር ያመሰገኑ ሲሆን ለተለያዩ የልማት ዘርፎች ለማዋል ያለው ተነሳሽነት መልካም ነው ብለዋል። እናንተ መነቢያት ትንይት፣ ሐዋርያት ስብከት የሰለጠናችሁ ስለሆናችሁ እግዚአብሔር አምላክን ተከትላችሁ ሥራ ትሰራላችሁ ብሎ አባቶቻችን ነቢያትንም ሐዋርያትንም ያነጋገረ አምላክ የተናገረው ቃል ነው። እግዚአብሔር አምላክ አሁኑ ሰዓት አባቶቻችን ሐዋርያት ተሰባስበው ከትንሣኤው በኋላ ስለ ቤተ ክርስቲያናችን ምን እናድርግ፣ ምን እንስራ? እግዚአብሔርን መሪ አድርገው ስለ ቤተ ክርስቲያናቸው ተነጋግረው፣ እንግዲህ ይህን መሰረት በዚህ ላይ ተቀምጧል። የመሰረቱ መቀመጥ ብቻ ሳይሆን ስራው ደስ ያሰኛልና መልካም ነው። እጽዋውን ሄኖክ ጥሩ ነው። እንግዲህ አዲስ አበባ ሀገር ስብከት እንደዚህ ያለ ስራ መስራት መሰረታዊ ስራ መስራት ቤተ ክርስቲያኗን ያኮራታል፣ ደስ ያሰኛታል፣ ምእመናንም ደስ ይሰኛሉ፣ እኛም ደስ ይለናል ማለት ነው። በተጨማሪም ብፁዕ ወቅዱስ ፓትርያርኩ ቤተ ክርስቲያን ከመንግስት መስተዳደር የተረከበቻቸው ቦታዎች ታሪኳና ክብሯ በሚገልጥ ሁኔታ ማልማት ይገባል ያሉ ሲሆን ቦታዎቹ ለማስገኘት ሲወጡ ሲወርዱ ለነበሩ አካላትም ምስጋናቸውን አቅርበዋል። እንግዲህ ለቤተ ክርስቲያን የሚሰጥ ሁሉ ቤተ ክርስቲያን ነው። ቦታውም ወድመገ ቤተ ክርስቲያን ለቤተ ክርስቲያን ሕንፃ ብቻ ሳይሆን ለቤተ ክርስቲያን አገልግሎት የሚውለው ቦታ ሁሉ ቤተ ክርስቲያን ነው። ስለዚህ ይህንን ምኞታችሁን ስለፈጸመላችሁ እግዚአብሔር አምላክ የተመሰገነ ይሁን እና እንግዲህ ቤተ ክርስቲያናችን ታሪካዊት መንፈሳዊት ቤተክርስቲያን እናት ቤተክርስቲያን የምትሰጠው አገልግሎትም ሰፊ ነው። ከጥንት ጀምሮ የቆየ አሁንም፣ ያለ፣ ወደፊትም የሚኖር የሚቀጥል አገልግሎቷ ይሄ የሚበዛባት አይደለም። በእውነቱ ለቤተክርስቲያን፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገባታል ማለት ይሄ ነው። መንግሥትም ይህንን በማድረጉ እናመሰግነዋለን። ለዚሁ ተባባሪ ስለዚሁ ለመንፈሳዊ ተግባር የሚውሉ ቦታዎችን በመለገስ የሚተባበሩን ሁሉ ከንቲባዋ ጀምሮ ሁሉም እግዚአብሔር ይባርካቸው፣ እድሜያቸውን ያርዝም፣ ጤንነታቸውን ይጠብቅ። የቅድስት ስላሴ ዩኒቨርሲቲ ከግንባታ ስራ ጋር ተያይዞ መዋቅርን ባልጠበቀ መልኩ የቤተ ክርስቲያኒቱን የይዞታ ማረጋገጫ ሰነዶች በማስያዝ ከዓባይ ባንክ ጋር የተዋዋለው የብድር ውል ተገቢ ያለመሆኑን በመግለጽ የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ አሳለፈ። መጋቢ ሚስጥር ሳህሉ አድማሱ ዝርዝሩን እንደሚከተለው አዘጋጅተውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በዘንድሮ 2017 ዓ ም ርክበ ካህናት በሚያካሂደው የምልአተ ጉባኤ ስብሰባ በአጀንዳ ተራ ቁጥር ሰባት የተቀመጠውን ጉዳይ በተመለከተበት የሦስተኛ ቀን የስብሰባ ውሎ ውሳኔ ከሰጠባቸው አጀንዳዎች መካከል የቅድስት ሥላሴ ዩኒቨርሲቲ አንዱ መሆኑን ለዜና ቤተ ክርስቲያን ዝግጅት ክፍል ማብራሪያ የሰጡት የቅዱስ ሲኖዶስ ምክትል ጸሐፊ ቆሞስ መጋቤ ሃይማኖት አባ አብርሃም ገረመው እንደገለጹት ለትምህርት ማስፋፊያ በሚል የዩኒቨርሲቲው የስራ አመራር ቦርድ ውሳኔ ያላረፈበት የቅዱስ ሲኖዶስ ይሁንታ የሌለበትና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የማያውቀው ከአባይ ባንክ ከፍተኛ የገንዘብ ብድር በመበደሩና ይህ ብድር ነባር የሆኑትን የቅድስት ቤተ ክርስቲያን አንጡራ ሀብቶች የሆኑትን ሕንፃዎች በማስያዝ የተበደረው ብድር መሆኑን ምልዓተ ጉባኤው የደረሰበት ስለሆነ ይህ የተፈጸመው የውል ስምምነት እንዲቋረጥ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ለትምህርት ማስፋፊያ ይሆን ዘንድ ለግንባታው የተበደረው ከፍተኛ ብድር የስራ አመራር ቦርዱም ሆነ የጠቅላይ ጽሕፈት ቤቱ ባላጸደቀበት በቋሚ ሲኖዶስም ሆነ በምላተ ጉባኤ ሳይጸድቅ የተበደረው ብድር ስለሆነ ይህ ብድር ነባሪ የሆኑትን ሕንጻዎችን በማስያዝ የተበደረው ብድር እንደሆነ በጉባኤው የተነገረ ስለሆነ ይሄ የገባው ብድር ውል ስምምነት እንዲቋረጥ በዛሬው ዕለት የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። ከዚሁ ጋር ዩኒቨርሲቲው ከአባይ ባንክ ጋር በገባው የመጀመሪያ የውል ስምምነት መሰረት የወሰደውን 166 ሚሊዮን 45449 ብር በአጭር ጊዜ እንዲመልስና በማስያዣ የተወሰዱትን ካርታዎች አስመልሶ ለቅድስት ቤተ ክርስቲያናችን እንዲያስረክብ የታዘዘ ሲሆን ዩኒቨርሲቲው ለማስፋፊያ የጀመረው የሕንፃ ግንባታ የውስጥ በጀት ተይዞለት ሥራው እንዲቀጥል የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ማሳለፉን ቆሞስ መጋቢ ሃይማኖት አባ አብርሃም ገረመው ጨምረው ገልጸዋል። ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሠረት በመጀመሪያው ዙር የወሰደውን ብር 166 ሚሊዮን 45ሺ449 በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያሻነት ያስያዛቸውን የሁለቱን ህንፃዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎችን በመረከብ ምላሽ እንዲያደርግ ቅዱስ ሲኖዶስ በዚህ ላይ ውሳኔ አስተላልፏል። ከዚህም በተጨማሪ ማንኛውም በየደረጃው የሚገኝ የቅድስት ቤተ ክርስቲያን ተቋም ያለ ቅድስት ቤተ ክርስቲያን ፈቃድ የቅድስት ቤተ ክርስቲያንን አንጡራ ሀብትና ቋሚ ንብረቶችን በማስያዝ ወደ ሌላ ወገን እንዳያስተላልፍ አስፈላጊው መመሪያ እንዲሰጥ ይሁን በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መስጠቱ ተገልጿል። ዩኒቨርሲቲው ለትምህርት ማስፋፊያ የጀመረውን ሕንጻ በተመለከተ ደግሞ ከውስጥ ገቢ ላይ በጀት በመመደብ የተጀመረውን ሕንጻ እንዲቀጥል የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። ከዚህ አጀንዳ ጋር በተያያዘ መልኩ ደግሞ በቀጣይም ደግሞ በየደረጃ ያሉ በጠቅላይ ጽፈት ቤትም ስር የሚገኙ ድርጅቶችና የትምህርት ተቋማት የይዞታ ማረጋገጫ ካርታቸውን በማዕከል ደረጃ በጠቅላይ ቤተ ክህነት ተደራጅተው እንዲቀመጡ፣ በመላው ያለችው የኢትዮጵያ ቤተ ክርስቲያንም ደግሞ እንደዚህ ቋሚ ንብረቶችን አስይዞ ከማስበደር ብድር ከመቀበል ጋር በተያያዘ በዚህም ጉዳይ ላይ በስፋት የተነጋገሩ የቅዱስ ሲኖዶስ ምልአተ ጉባኤ ለሁሉም አህጉረ ስብከት ማለት ነው ያለ የጠቅላይ ቤተ ክህነት ፍቃድ ያለ ቅዱስ ሲኖዶስ ፍቃድ የቤተ ክርስቲያኒቱን ነባር የሆኑ ሀብቶች፣ ነባር የሆኑ ይዞታዎችን አስይዞ ብድር መበደር እንደማይገባ፣ ይሄ ለሁሉም አህጉረ ስብከት መልእክት ወይም ትእዛዙ ውሳኔው እንዲተላለፍ የቅዱስ ሲኖዶስ ውሳኔ በዚህ ዕለት ካሳለፋቸው በዚህ አጀንዳ ላይ ካሳለፋቸውና አጽንዖት ከሰጣቸው ጉዳዮች አንዱ ነው ማለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሸገር ከተማ ሀገረ ስብከት በገላን ጉዳና ፉሪ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ያስገነባው ባለሶስት ወለል ሁለገብ ህንጻ ብፁዓን አበው ሊቃነ ጳጳሳት በተገኙበት ተመረቀ። ለዝርዝሩ ሙሉ ቀናሰን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሸገር ከተማ ሀገረ ስብከት የሰበታ ገላን ጉዳና ፉሪ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ያስገነባውን ባለሶስት ወለል ሁለገብ ሕንጻ አስመረቀ። ላለፉት ሶስት አመታት በግንባታ ላይ ቆይቶ ግንቦት አስር ቀን ሁለት ሺ አስራ ሰባት አመተ ምሕረት በብፁዕ አቡነ ሳዊሮስ የሸገር ከተማና ና የደቡብ ምዕራብ ሸዋ ሀጉረ ስብከት ሊቀጳጳስ የምስካዬ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ የቅድስት ስላሴ ዩኒቨርሲቲ የቦርድ ሰብሳቢ ሚያ ክልላዊ መንግስት የሃይማኖት ተቋማት ሰብሳቢ ብፁዓን አበው ሊቃነ ጳጳሳት የሀገረ ስብከቱ አስተዳዳሪ መጋቤ ጥበባት ደምሰው መርሻ የየሀገረ ስብከቱ ታላላቅ የስራ ኃላፊዎችና የገዳማትና የአድባራት አስተዳዳሪዎችን ጨምሮ ጥሪ የተደረገላቸው የክብር እንግዶችና ምዕመናን በተገኙበት በተካሄደው የምርቃት መርሃ ግብር ላይ ለሀገረ ስብከት ይህንን የመሰለ ስራ በመስራት ደስተኛ መሆናቸውን የገለጹት ብፁዕ አቡነ ሳዊሮስ የመልካም አሳብ ባለቤት እግዚአብሔር በመሆኑ ነገሮች በጥሩ ሁኔታ ተከናውነዋል ብለዋል። የዚህ የክፍለ ከተማው የስራ ኃላፊዎች ሰራተኞች በሙሉ ምንም እረፍት ሳያደርጉ ጥረት ሳያደርጉ ሲወጡ ሲወርዱ፣ በጣም ሲደክሙ ቆይቶ እግዚአብሔር አምላክ ድካማቸውን አይቶ ዛሬ ለምርቃት በቅተዋል። ይህ ትልቅ ደስታ ነው ለሀገረ ስብከታችን ይሄ ስራ በሀገረ ስብከታችን ይሄ ስራ በመሰራቱ ትልቅ ደስታ ነው የሚሰማን። እግዚአብሔር አሁንም የተመሰገነ ይሁን። ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀጳጳስ በምርቃት መርሃ ግብሩ ላይ ባስተላለፉት አባታዊ መልእክት እንዲህ ያሉ ስራዎች ለምእመናን ቃለ እግዚአብሔርን የምናስፋፋበት ተስፋ የምናደርገውን መንግስተ ሰማያትን እንድንወርስ ለማድረግ ነው ብለዋል። ይሁሉ ድካም ይሁሉ ስራ የሚሰራው ምዕመናን ህይወት እንዲያገኙ ነው። አማኞች ክርስቲያኖች ተስፋ መንግስተ ሰማያትን እንዲሰንቁ ተስፋ የሆነችውን የእግዚአብሔር መንግስት እንዲወርሱ ነው እና የምንረገጠው ምድር ሁሉ የምንደርስበት ምድር ሁሉ የተስፋ ምድር እንዲሆን የሚታነጸው ህንፃ መልካም ስራ የሚሰራበት ነገር እግዚአብሔር የሚገለጥበት ምዕመናን ተስፋ መንግስትን የሚሰንቁበት ቤተ ክርስቲያን ጎልታ የምታይበት እንዲሆንልን የሁላችንም ምኞት ነውና አሁንም የተሰራውን ህንፃ የእግዚአብሔር ክብር የሚገለጥበት ምዕመናን በአንድነት ሆነው እግዚአብሔርን የሚያዩበት የተባረከ የተቀደሰ ስራ የሚሰራበት እንዲያደርግልን እግዚአብሔር አምላክ ይፍቀድልን። በምርቃት መርሐ ግብሩ ላይ የተገኙት ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ በዚህ አጭር ጊዜ እንዲ ያለ ህንፃ መገንባት የቤተ ክርስቲያን አስተምሮ መግለጽ ነው ያሉ ሲሆን፣ ከመንፈሳዊነት ጎን ለጎን ማህበራዊ ኃላፊነትን መወጣትም ነው ብለዋል። በአጭር ጊዜ ጥራቱን ጠብቆ በእንዲህ አይነት ፍጥነት ይህን ሕንፃ ገንብቶ ማሳየት በትክክል የቤተ ክርስቲያንን አስተምህሮ መግለጽ ነው እና ትልቅ ደስታ ነው የተሰማ። በእውነት ቤተ ክርስቲያኗ ይታወቃል፣ በሀገር ደረጃ በልማቱ ዘርፍ ትልቁን ሚና ስትጫወት የነበረች ያለች ናት። አሁን ደግሞ በእንዲህ አይነት መልኩ ብፁሕ አቡነ ሳዊሮስ ልጆቻቸው ሌሎቻችንም እንዲህ ስንሰራ የበለጠ የቤተ ክርስቲያኗን ክብር ማስጠበቅ ነው። ዜጎችንም መርዳት ነው። ማህበራዊ ተልኮንም መወጣት ነው። ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ አላፊ ሊቀ ጳጳስ በበኩላቸው እንዳሉት ስራዎች ሁሉ መልካም መሆናቸውን ገልጸው በተሰራው ህንፃ ውስጥ ሰው እንዲሰራበት አደራ ብለዋል። ደስ ብሎናል። በጣም በጣም በእውነቱ። እንዲሁም በትንሣኤ ወራት ትንሣኤ ማለት ይሄ ነው። እንደውም በበግ ሥጋ ሳይሆን በእውነት ስራ ሰርቶ ከአምናው ዘንድሮ ለውጥ እድገት የሚባለው የትንሣኤ የሚባለው ይሄው የሰው ልጅ ህይወት። አሁን የሀገረ ስብከት ክፍለ ከተማው አምና አልተነሳም፣ ዘንድሮ እንግዲህ ሙሉ ትንሣኤ ነው። እና ደግሞ በትብብር እንግዲህ ህንፃው ተሰርቷል። እዚህ ህንፃ ውስጥ ደግሞ ሰው እንዲሰራ በብፁ አቡነ ኤልያስ የተመሰረተው ዝክረነዳያን ነዳያን ዘአበዊ ነ የበጎ አድራጎት ድርጅት ለገርጌሰኖን የአእምሮ ህመማን መርጃ ማዕከል የልብስ የምግብና የንጽህና መጠበቂያ ድጋፍ አደረገ። መምህር ጌታቸው በቀለ ዝርዝሩን አዘጋጅቶታል። ግንቦት 10 ቀን 2017 ዓ ም በብፁዕ አቡነ ኤልያስ የኖርዲክና የግሪክ አህጉረ ስብከ ሊቀ ጳጳስ የሚመራው የዝክረነዳያን አበዊነ የበጎ አድራጎ ድርጅት በአዲስ አበባ ከተማ በስተ ሰሜን አቅጣጫ እንጦጦ ተራራ ስር የሚገኘውን በጌርጌሴኑን የአይምሮ ህሙማን ማዕከል ተገኝቶ የተለያዩ እርዳታዎችን አደረገ። ብፁዕ አቡነ ኤልያስ የኖርዲክና የግሪክ አህጉረ ስብከ ሊቀ ጳጳስ እንደተናገሩት እዚህ ቦታ እርዳታ ስናደርግ አሁን ለሁለተኛ ጊዜ ነው። ዛሬ ምግብ ልብስና የንጽህና መጠበቂያ ይዘመተናል። ወገን መርዳት በወገን ነው። በዚህ መሰረት ድርጅታችን የሃይማኖት ልዩነት ሳያደርግ ለመላው ኢትዮጵያውያን ችግረኞች እየረዳን ነው። ዝክረነዲያን ይህን አጠናክሮ ይሰራል ሲሉ ብፁዕነታቸው መልእክታቸውን አስተላልፈዋል። ከዚህ ቦታ አሁን ለሁለተኛ ጊዜ መገኘታችን ነው። በእግዚአብሔር ፈቃድ አሁን ቀደም ሁለት መቶ ሺህ እንደላክልላችሁ እናስታውሳለን አሁን ለሁለተኛ ጊዜ ልብስ መጥቷል። ምግብ ጤፍ መጥቷል። ሌላት ደግሞ ምግባቸው ባለ ሀምሳት የትንሣኤ ወራት በመሆኑ ምግብን መጥቶላቸዋል። እህል መጥቷል። ልብስ መጥቷል። ለሰው ልጅ አስፈላጊ የሆነውን ሁሉ መጥቷል። እና ይህንን በዝክረነ ዲያን ዛበው በጎ አድራጎት አማካይነት ነው ይህን የምናደርገው። በስካንዲናቪያን ያሉት ክርስቲያኖች በዚህም በዓለም አቀፍም በአሜሪካም በኢትዮጵያም ያሉት ወገንን መርዳት በወገን ነው። ወገኖች በወገኖች ቢረዱ እንዴት ያማረ ነው በባይድ ከሚረዱ ወገኖቻችን አስተባብረን ኢትዮጵያውያን በኢትዮጵያውያን ቢረዱ እንዴት ያምራል! ለዚህም እያንዳንዱ ይህን ማወቅ አለበት። ኢትዮጵያውያን ክርስቲያን እስላም ሳንል ነው ይህን ድርጅት አቋቁመን እንትን የምንረዳው የሃይማኖት ልዩነት ሳይኖር ኢትዮጵያዊ ለሆነ ሁሉ ለተቸገረ ሁሉ ነው ይሄ እርዳታ የሚሰጠው። አቶ መለሰ የጌርጌስኖን ድርጅት ዋና ስራ አስኪያጅም እንደገለጹት ዝክረነዳያን ማህበር ለሁለተኛ ጊዜ መጥተው እርዳታ አድርገውልናል። ይህ እርዳታ በብፁህ አባታችን አስተባባሪነት የሚከናወን ነው። ብፁህነታቸው በዚህን ጊዜ ችግረኞችን አስበው መርዳታቸው ትልቅ ነገር ነው፣ እግዚአብሔር አምላክ ይስጥልን ብለዋል። እሺ እንግዲህ በክቡር አባታችን አማካኝነት በእሳቸው አስተባባሪነት ዝክረነዲያን ማሂበር እንግዲህ ዛሬ ለሁለተኛ ጊዜ ነው። በእሳቸው አሳሳቢነት እሳቸው በግንባር መተው ሊሰጡን የመጡትና እንግዲህ በወጣይ ተካ ነው የምንለው። ለእርሶም እግዚአብሔር አምላክ እድሜ ጤና ይስጠልን። የዝክረነዳያን በጎ አድራጎት ድርጅት ውስጥ በተለያየ ሙያ የሚያገለግሉ ሰዎችም እንደገለጹት በብዙ ቦታዎች ድጋፍ አድርገናል። እዚህ ጌርጌሴኑም ለሁለተኛ ጊዜ ድጋፍ ማድረጋችን ነው። ወደፊትም በሀገሪቱ ውስጥ ችግር በደረሰባቸው ቦታዎች ከመርዳት ወደኋላ እንልም። በብፁዕነታቸው አስተባባሪነት እየሰራን እንገኛለን። ብፁዕነታቸው ለወገኖቻቸው የሚቆረቆሩ ታላቅ አባት ናቸው ብለዋል። ዝክረነዳያን ይሄ የመጀመሪያችን አይደለም። በብዙ ቦታዎች ላይ ብዙ ድጋፎችን አድርገናል። ይሄ ደግሞ ለሁለተኛ ጊዜ አሁን ቅድም ብዙ አባታችን እንደተናገሩት ለሁለተኛ ጊዜ ነው። አሁን የመጣው ልብስ አስራ ሁለት ሻንጣ ነው። ከወንድም ከእህቶቻችን ከውጭ ሀገር ከሚኖሩ የተሰበሰበ ነው። እንዲሁም እነዚህ የምታዋቸው የንጽህና መጠበቂያ ሳሙና፣ እንዲሁም የምግብ እህሎችን አቅርበናል። ወደፊትም የእኛ ድጋፍ አይለያችሁም። የዝከንዲያን አላማም ይሄ ነው። የወደቁትን ማንሳት እናንተ ካላችሁ አላማ ጋር የተያያዘ ስለሆነ በሀገሪቱ ውስጥ በዚህ በችግር ውስጥ ያሉትን ሁሉ ለመደገፍ ወደኋላ አንልም። በጦርነት ሰዓት በተጎዱ በጎርፍ በድርቅ የተጎዱን ሁሉ ቀድሞ በመድረስ ብፁዕ አባታችን ባሉበት ቦታ ሁነው እያሰባሰቡ እኛ እዚ ያለ ነው እንኳ ሳናስታውሰው እሳቸው ቀድሞ በማስታወስ ከዚህ እስከ ላሊበላ ድረስ ከጎንደር እስከ አፋር ድረስ ከብዙ እርዳታዎች እንዲሰጥ ተደርጓል። በመጨረሻም ብፁዕ አቡነ ህርያቆስ የጣሊያንና አካባቢዋ አህጉረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት፣ ብፁዕ አባታችን ካላቸው እያወጡ በውጭ ያሉ ኢትዮጵያውያንን እያስተባበሩ የተቸገሩ ወገኖችን የሚረዱ ታላቅ አባት ናቸው። ብፁነታቸው ለእኛ አርያችን ናቸው። እግዚአብሔር አምላክ በማዕከሉ የሚገኙ ሕሙማንን ይፈውስልን ብለዋል። ብፁነታቸው አያይዘውም በበጎ አድራጎት ስራ የተባበሩትን ሁሉ ምስጋናቸውን አቀርበዋል። የነቢይ እግዚአብሔር ወይም ሰማይቱ ወይም ቅዱሱ ዮሐንስ በዚያ በዮርዳኖስ በሚያስተምርበት ጊዜ ሕዝቡ ምን እናድርግ ሲሉት ሁለት ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይል ነበረ። ብፁዕ አባታችን ካላቸው በዚህ መንፈስ በዚህ መሰረትና ሐዋርያትም ለሊቃነ ጳጳሳት ለኤጲስቆጶሳት በተዉት አደራ መሰረት እየተመሩ ካላቸው ይህን እየሰበኩ እየተቀበሉ እያመጡ ቅድም እንደተነገረው በአራቱም ማዕዘነ ኢትዮጵያ የተቸገሩትን ሁሉ ለመርዳት ጥረት ሲያደርጉ እናያለን። ባለፉት ዓመታት እስካሁን ድረስ ቀጥሏል። የሚረዱት ጉልበት አግኝተው ጤናቸው ተሟልቶ ሌሎቹን እንዲረዱ እግዚአብሔር እንዲያደርግልን ደግሞ እርዳታ የሚያስፈልጋቸውንም እንዲሁ ብፁዕ አባታችንን እድሜ ሰጥቶ እንዲጎበኙ እንዲታሰቡ፣ እንዳይረሱ፣ ወድቀው እንዳይቀሩ በብፁዕ አባታችን ላይ አድሮ ይህንን መጎብኘት፣ ይህንን እርዳታ እንዲያገኙ እግዚአብሔር ያደርግልን። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች እየተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ቆይታችሁ ከእኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ